ኔቨር ጎና ስቶፕ፣ መቼም አንቆምም። ብዙ አሸንፈን ብዙ ወድቀናል፣ ብዙ አይተን ብዙ ዝቅ ብለናል። ከገናናው ክለባችን ማንቸስተር ዩናይትድ ጋር ጉዞአችን ግን ይቀጥላል። ብንወድቅም፣ እኛ ዩናይትዶች ነን ማሸነፉን ከፍታውን የምናውቅ የሜዳውን ድራማ ገድል ደጋግመን የፈጸምን እናም መቼም አንቆምም። ኔቨር ጎና ስቶፕ። አሁን መቼም አንቆምም፣ በፍጹም መቼም አንቆምም። ምክንያቱም እኛ ዩናይትዶች ብዙ አሸንፈን ብዙ ስንወድቅ ብዙ አይተን ብዙ ዝቅ ስንል ከክለባችን ማንቸስተር ዩናይትድ ጋር ጉዟችን ይቀጥላል። መቼም አንቆምም። ኔቨር ጎና ስቶፕ። በፍጹም መቼም ቢሆን አንቆምም። አድማጮች በሊዮን ድራማ ጨዋታ ከኦልትራፎርድ ዩናይትድ በ6 ደቂቃ 3 ጎል አስቆጥሮ በተአምር ሞቶ ሲነሳ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ህልሞቹን ላሁን ከሚሆኑበት ገናና ኦልትራፎርድ ካታንጋ ከሰር አሌክስ ፈርጉሰን ስታንድ ስር የታየው የቀያ የሰይጣናቱ ግዙፍ መልእክት ነው። ኔቨር ጎና ስቶፕ መቼም አንቆምም የጸናው የማንቸስተር ዘላለማዊ እምነት ከሳንማኔስ ባስክ ግዛት ቀጠለ። ዩናይትድ አትሌቲኮ ቢልባውን ከ53 ሺህ ደጋፊዎቹ ጋር አፈዘዘ። ማንቸስተር ዩናይትድ ሳንማኔስን ወረረ። የባስክ ግዛት ተወዳጁ ቤልባውን ከሜዳውም ጸጥ አሰኘ። አትሌቲክ ከአውሮፓ ሊግ ፋይናል በፊት የባስክ ፌስቲቫል ባስመሰለው ጨዋታ ያላሰበውም ገጠመው። ዩናይትድ ከኦልትራፎርድ የመልሱ ጨዋታ በፊት ውጤቱን አሳምሮ ከቤልባኦ ተመለሰ። በቡሩኖ ዩናይትድ ቀመር በታማኙ ፖርቹጋላዊ ምትሃተኛ ውለታ ማንቸስተር ዩናይትድ መውረድ ብቻ የቀረው መጥፎን የውድድር ዓመት ለማዳን ከኦልትራ ፎርድ የፈርጊ ታይም የስድስት ደቂቃ ተአምር ማስታወሻው ጋር ወደ ኤሮፓ ሊግ ፋይናል አንድ እርምጃም ተጠጋ። በፕሪምየር ሊግ በሎካል ውድድሮች ሽንፈትን የደራረበው ዩናይትድ በአውሮፓ መድረክ አንድም ጨዋታ ሳይሸነፍ ከመጨረሻው ዋና የአውሮፓ ሊግ ፍጻሜ የአሸናፊነት ታላቅ ዓላማው ለመድረስ የመጨረሻው ዘጠና ደቂቃ ከገናና ሜዳ ኦልትራ ፎርድ ቀርቶታል። ጣሪያውን ዘግተው ስቴዲየማቸውን ሞልተው ከተማቸውን በሎያል ደጋፊዎቻቸው አስውበው እንደ ታሪኩ ሎማደር ከተሳነው የከረመው የእንግሊዝ እግር ኳስ ገናናውን ያስተናገዱት አትሌቲኮ ቢልባዎች ከአወዛጋቢ ዳኝነት ውሳኔዎች ጋር በዩናይትድ የሰመረ የተደራጀ እድሎችን በአግባቡ የተጠቀመ የጨዋታ ቅርጽ 3 ለ0 ተረቱ።

ለታላቁ ክለብ ዳግም ወድቆ መነሳት ያለረፍት እየተጋ የሚገኘው ኮከብ የሩበን አሞሪም የጨዋታ ቀመር ቀመር የቡድን መዋቅር ምሰሶው ማንቸስተር በመጥፎው ዘመኑ ለክብሩ የሚተጋ ኮከብ ባጣ ሰዓት ሁሌም ታምኖ በከፍታው የዘለቀው ባለፉት አምስት ዓመታት ከማንቸስተር ዩናይትድ የለየለት ህብደት ጋር ከፍ ባለ የውጤት መንሸራተት መሃልም ከወጡት ከሄዱት ከመጡት ከቀሩት ባልደረጃው ቡድን ሽንፈቶች ውስጥ ታምኖ ያለው ከችሎታው ከፍታ አድማስ ጫፍ አንጻር ወደ ተሻሉ ታያላን ክለቦች ፊቱን ለማዞር ለደቂቃም ያልፈለገው ብሩኖ ፈርናንዴዝ፣ ብሩኖ ዩናይትድ ካፒቴን ፈንታስቲክ ከኤፌ ካፕ እና ሊግ ካፕ ከፍ ያለውን የኤሮፓ ሊግ ዋንጫ ለማሸነፍ ለዩናይትድ ታላቅነትም ለብሩኖ ላቀ ችሎታም በሚመጥ ነው በሚገባው የአውሮፓ ቻምፒየንስ ሊግ ፉትቦል ዳግም ለመጫወት አድማጮች፣ ይሄ ኮከብ ዩናይትድን ተሸክሞ በውድድር አመቱ ከጫፍ ደርሷል።

እና ይሄ ጥረታችን ውጤት እንደሚያመጣ እርግጠኛ ነኝ። መጥፎ ውድድር አመት እያሳለፍን ነው። እርሱን መካሻ ከመጨረሻው ምዕራፍ የደረስንበት እድላችንን አላማችንን እስክናሳካ ትጋታችን ይቀጥላል፣ ብሩኖ ፈርናንዴዝ ይናገራል። ብሩኖ ፈርናንዴዝ ኦሌ ሶልሻየር በአሰልጣኝነት ዘመኑ ከሊዝበላ ዩናይትድ የሰጠው ታላቁ ጸጋ በረከት ፖርቹጋል ማያ ተወልዶ አድጎ የማንቸስተር ዩናይትድ ዴኔም በፍቅር የወረሰው ኮኮ ብሩኖ ዩናይትድን ወደ መንበሩ ወደ ከፍታው ለመመለስ ከብዙ ፈተናዎቹ ጋር ባላሰለሰ ጥረት ፖርቹጋላዊ የሜድፊልድ ማስቴሪዮ ቀጥሏል። ኦ ብሩኖ፣ ብሩኖ፣ ብሩኖ ካፒቴን ፈንታስቲክ፣ ከሬድ ደቪልስ ሳለም ብሩኖ ፈርናንደስ ቢዩቲፉል ያለ ብሩኖ ዩናይትድ ማለም የማይታሰብ፣ ያለ ብሩኖ ማንቸስተርን እዚህም ለመገኘቱ የማይሞከር። ብሩኖ ከሜዳው ካለ ጎል አለ፣ ብሩኖ ከሜዳው ካለ አሲስት አለ። ብሩኖ ከተጫወተ ማንቸስተር ዩናይትድ ተቸግሮም ቢሆን ይተነፍሳል፣ ነፍስም ይዘራል፣ ይነቃቃል፣ የቡድን ቅርጽ ይይዛል። ብሩኖ ከሜዳው ካለ የማንቸስተር ዩናይትድ ደጋፊዎችም በገናና ክለባቸው የለየለት የዝቅታ ዘመን ለታላቁ ክለብ መለያ ብቻውን ሁሌም በላቀ ብቃት እየተጋባለው አንበላቸው ይጽናናሉ። ብሩኖ፣ ብሩኖ፣ ብሩኖ ሲሉም ለማንቸስተር ዩናይትድ ብቻውን ቡድን መስሎ ለሚፋለመው ፖርቹጋ ላይ ይዘምራሉ። አምስት ዓመት 85 አሲስቶች 98 ጎሎች ማን ይሄንን በወጥነት ያውም በውጤት ማጣት ከዙፋን ወርዶ እየባከነ ባለው ባልተደራጀው የማንቸስተር ናይትድ ደካማ የቡድን መዋቅር ከብሩኖ ፈርናንዴዝ ውጭ መፈጸም ይችላል ቀላሉ መልስ ማንም ኦ ብሩኖ ብሩኖ ብሩኖ ካፒቴን ፋንታስቲክ ማግኒፊሰንት ፍሮም ዘ ማግኒፊኮ ለብሩኖ የዋንጫ ክብር ስንል መፋለማችንን እንቀጥላለን። የእርሱ ሚና ለዩናይትድ በቀላሉ በቃላት ማስረዳት ይከብዳል። እንዲያርፍ ስንጠይቀውም መልሱ ስሞት ብዙም ማርፍበት ጊዜ አለኝ። አሁን ግን እስከቻልኩ ለማንቸስተር ዩናይትድ ዳግም ወድቆ መነሳት፣ መፋለም እንቀጥላለው፣ ይህንን ገናና ክለብ መርዳት። ብሩኖ ማለት ይሄ ነው። ተደናቂ ምሽት አሳልፈናል። ከኤሮፓ ሊግ የፍጻሜ ዓላማችን በፊት ግን አሁንም ዘጠና ደቂቃ ከፊታችን ይቀረናል። ብዙ ለሚቀረው ሰፊ መሻሻል ላለው የቡድን እንቅስቃሴያችን፣ እርጋታና ጨዋታዎችን የመቆጣጠር አቅማችን፣ በሜዳው ሚናው ለተወጡ ተጫዋቾች ግን አድናቆታለኝ። ጉዞአችን ይቀጥላል። ማንቸስተርን ከከፍታ ማማ እስኪደርስ አሁንም ጉዞአችን ይቀጥላል። በፀና መሰረት ከፈተናዎቻችን ጋር መፋለማችንን በዩናይትድ ቀለም እንቀጥላለን። ሩበን አሞሪም ታምኖ እየተዋደቀለት ባለው የ343 3 የጨዋታ ፍልስፍናው ማንቸስተር ዩናይትድን አይን የሚበዛበት ገናናዊ ዓለማችን ክለብን ለማስተካከል በጫና ውስጥ እየተጋ ያለው የ40 ዓመቱ ወጣ ፖርቹጋሊያ አሰልጣኝ ሀሳብ ነው። አሞሪም ለማጓየር የካዜሜሮ ጎል መገኘት የነበረው ሚናማርንቆ ማርንቆ ሀሪ ማጓየር ጥሩ ኳስን ከመስመር የማሻገር አቅምን የተላበሰ ለዩናይትድ መሻሻል መሰረት ከሆኑ የቡድኑ ተጫዋቾች አንዱ ነው ብሏል። ሩበን አሞሪም ከሳን ማኔስ ባስክ ግዛት ከአትሌቲኮ ቢልባው ያልታሰበ ገድሉ ማግስት ካዜሜሮ ሌላው የተለየ ታታሪ ኮኮብ ሲል ብራዚላዊ ነጣቂ አማካይን አሞካሽቷል። ሀሳቤን ካስቀየሩ ተጫዋቾች ቀዳሚው ነው። ለሌሎችም ጥሩ ምሳሌ ሊሆን የሚችል ታላቅ ፕሮፌሽናል፣ በፓሽን የታጀበ ታጋይ፣ ለሁሉም ማርያም የሚሆን እርሱ። አሁን ዋናው የቡድናችን መሰረት ነው። ለሲዝኑ ዋናው የድል አላማችን ቁልፍ ሚና እየተጫወተ ያለ ኮከብ ሲል ሩበን አሞሪም ለብራዚላዊ ነጣቂ አማካይ አድናቆቱን ለግሷል። Manchester United captain, three goals before half time. The Athletic Bilbao supporters stunned. በሶስት አራት ሶስት ከሆነ አናፊት ሊንድሎፍ ማጓይርና ዮሮን ከማዝራዊ ካዜሜሮ ዩጋርቲና ዶርጎ ያጣምረው ሩበን አሞሪም በማጥቃት እንቅስቃሴው መስመሩ ጋርናቸውን ከብሩኖ እና እንደ ተላፋ ያለ ጥቅም ከሚወጣው ነጩ ሉካኩ ሆይላንድ አጣምሮ የቤልባኦ ፈተናውን ካማሮ ስታዲየም ሳንማኔስ ጀመረ። ዩናይትድ በ45 ደቂቃ 3 ጎሎች አገኘ። የተፈራው ቀርቶ ያልታሰበው በ90 ደቂቃ ማንቸስተር 73 በመቶ የኳስ ቁጥጥር ወሰደ። 635 ጊዜም ከቢልባኦ ሜዳ ኳሶቹን ተቀባበለ። ከእነዚህ ውስጥ 565ቱ የተሳኩ የኳስ ቅብብሎች ነበሩ። ዩናይትድ 14 የጎል ሙከራዎችንም አደረገ። ከቢልባኦ አወዛጋቢ የዳኛው ቀይ ካርድ ውሳኔ ጋር ያገኘውን የተጫዋቾች ብልጫ አድቫንቴጅ በአግባቡም ተጠቀመ ከሰባት ታርጌታቸውን ከጠበቁ የጎል ሙከራዎቹ ጋር ከረፍት በፊት ያገኛቸውን ሶስት ጎሎች በላቀ ጌም ማኔጅመንት አስጠብቆ ከሳንማኔስ ቢልባው ቆነጃጅት የታጀበው የአትሌቲኮ የድልዳን ኪራቅር ላይ ዩናይትድ ቀዝቃዛውን ውሃ ቸልሶ ተመለሰ። አድቫንቴጅ ማን ዩናይትድ። ለሲዝኑ ታላቅ የሞት ሽረት ዓላማው ዩሮፓ ሊግን ማሸነፍ። የማንቸስተር ዩናይትድ የገናኗ የዓለማችን ክለብ መጥፎ የውድድር ዓመትን ለማዳን የመጨረሻው ታርጌት ኔቨር ጎና ስቶፕ መቼም አንቆምም። ብዙ አሸንፈን ብዙ ወድቀናል። ብዙ አይተን ብዙ ዝቅ ብለናል። ከገናናው ክለባችን ማንቸስተር ዩናይትድ ጋር ጉዞአችን ግን ይቀጥላል። ብንወድቅምኛ ዩናይትዶች ነን። ማሸነፉን ከፍታውን፣ የምናውቅ የሜዳውን ድራማ ገድል ደጋግመን የፈጸምን እናም መቼም አንቆምም። ኔቨር ጎና ስቶፕ አሁን፣ መቼም አንቆምም። በፍጹም መቼም አንቆምም። ምክንያቱም እኛ ዩናይትዶች ብዙ አሸንፈን ብዙ ስንወድቅ፣ ብዙ አይተን ብዙ ዝቅ ስንል፣ ከክለባችን ማንቸስተር ዩናይትድ ጋር ጉዟችን ይቀጥላል። መቼም አንቆምም። ኔቨር ጎና ስቶፕ። በፍጹም መቼም ቢሆን አንቆምም። አድማጮች በሊዮን ድራማ ይረሴ ጨዋታ ከኦልትራፎርድ ዩናይትድ በስድስት ደቂቃ ሶስት ጎል አስቆጥሮ በተአምር ሞቶ ሲነሳ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ህልሞቹን ላሁን ከሚሆኑበት ገናና ኦልትራፎርድ ካታንጋ ከስራ አሌክስ ፈርጉሰን ስታንድ ስር የታየው የቀዩ የሰይጣናቱ ግዙፍ መልእክት ነው። ኔቨር ጎናስቶፕ መቼም አንቆምም፣ የጸናው የማንቸስተር ዘላለማዊ እምነት ከሳን ማኔስ ባስክ ግዛት ቀጠለ። ዩናይትድ አትሌቲኮ ቢልባውን ከ53 ሺህ ደጋፊዎቹ ጋር አፈዘዘ። በተፈራው ጨዋታ ቢልባው በቀያይ ሰይጣናቱ ተወረረ። ማንቸስተርም በካዜሜሮና ብሩኖ ዩናይትድ መጠሪያው ነው። በፖርቹጋላዊ ታታሪ አምበሉ ሁለት ተጨማሪ ጎሎች ቢልባውን በሜዳው ኩም አደረገ። ማንቸስተር ዩናይትድ ከታማኝ ደጋፊዎቹ ጋር እጅግ መጥፎውን መውረድ የቀረው ሲዝንን ለማዳን እንደቆረጠም ከሳን ማኔስ ባስክ ግዛት አረጋገጠ። በመጀመሪያው አጋማሽ ብቻ ሶስት ጎል ካዜሜሮ ብሩኖ፣ ሃሪ ማጓየር ጋርናቸው፣ ጋርቴ ማዝራዊ፣ ሊንድሎፍ ዋና የድል መሰረቶች። እንደ ቡድን በተደራጀው ቅርጽ በላቀ ጨዋታን የማስተዳደር አቅም ዩናይትድ ኒኮ ዊሊያም እና ጓደኞቹን ከሜዳቸው ድልነሳ ከአወዛጋቢ የዳኝነት ውሳኔ ጋር ፈጥኖ የለቀቀው ጨዋታንም መልሶ መቆጣጠር ተሳ ነው። የተፈራው ሳይሆን ያልታሰበው ማንቸስተር ዩናይትድም ዳግም ለውጤት የመጨረሻ የቀረው ዓላማው ከፍካሎ ሜንታሊቲ ጋር ከሳን ማኔስ ታየ። ከባስክ ግዛትም በርካታ የቢልባው ደጋፊዎችን በጊዜ ካልጋቸው እንዲሰፍሩ ማረጋገጫውን ሰጥቶ አንድ እግሩንም ኢሮፓ ሊግ ፍጻሜ አድርሶ ወደዚሁ ከተማና ሜዳ ለታላቅ የሲዝን ኢሮፓ ሊግ ዋንጫን ለማሸነፍ የውጤት ዓላማው ዩናይትድ ሆቴል ቡክ አድርጎ ተመለሰ። ዩናይትድ አትሌቲኮ ቢልባኦን ከዋንጫ አድባር ማይነጥፍ መንፈሱ ጋር 3 ለዜሮ በብቃት ረታ።